ሊሊና ባቡሬ አንድ ላይ መሆን አለባቸው የምትሉ እጅ አውጡ። የአዴ ድራማ፣ ሰላም ጤና ስጥልን፣ እንዴት ናቸው? ዳና ናቸው? ዋይ ውድ ቤተሰብ አሹ አሹ፣ እንግዲህ ተመቷል ወይም ደግሞ ተኝተዋል። ግን አሹ እንዳይወጣ፣ አሹ ከወጣ ጥሩ አይደለም፣ አይምርም። አዴ ከቤት ወጥታለች። አዴም ከፍቅር እናት ጋር በቃ ተጣልታለች። ምክንያቱም ቤዛ መድኃኒት አድርጋ ለዲቭም ለፍቅርም ሰታቸው ታሞ ሆስፒታል ገብቶ ነበር። በዛ ምክንያት አዴናት ያደረገችው ዲቭ ሄዶ ክፍሏ ገብቶ ባይበላላት ኑሮ አዴ ነበረች የምትታመሙ ማለት ነው። ነገር ግን እሷ ምግቡን ስላልፈለገች ስላልበላች፣ ዲቭ በልተው ታሟል። ስለዚህ አዴናት እንደዚህ ያደረገችው ብላ ቤዛም ራሷ አድርጋ አዴ ላይ አላካለች ማለት ነው። በዚህ ምክንያት የአዴ የፍቅር እናት ደግሞ አትረዳም። ምክንያቱም በቃ ሁሉም ያላትን ሰምታ አዴ ናት ያደረገችው ብላ ጉጭ ብላለች። ስለዚህ አዴ ለጊዜ ቤቱን ለቃወታለች። ዴቭም በጣም ተናደዋል። አዴ እንዴት ተወጣለች? እኔ ወጣለሁ በሚል ማለት ነው። ፍቅርም ዴቭ ገዝቶ የሰጣት አሻንጉሊት ይሄን ነው በማለት አዴ እንግዲህም ለማንም አልሰጥም የራሴ ነው ብላ እዛ ወታለች። ስለዚህ ምን ይመስላችኋል? እና ባቡሬና ሊሊ ደግሞ ኤላ ጠፍቷል። በቃ የለ ድምፁ የለም። የት ሄደው ነው? የት ገባ? ኤላ ይመለስ ይሆን? ባቡሬ ሊሊን የፈለጋት ይመስላል። ስለዚህ አንድ ላይ ቢሆኑ ያምራሉ። ለማንኛውም ሮሚ በጣም ተጨንቃለች። እንግዲህ እሺ፣ በስተ መጨረሻ ወድቆ የሆነ ቦታ ተገኝተዋል። አሹ በምንም ምንም ነገር እንዳይሆን ሰጋለው ማለት ነው። ደሞ በጣም አሪፍ ቦታ ነበር አሹ ባይነሳ ጥሩ ነበር እና ታሽሎት ወደ ስራ እንደምንመለስ እንግዲህ ተስፋ እናደርጋለን። እንግዲህ የአዴ የፍቅር እናት እውነቱን ትረዳለች። እውነቱን ይነግሯታል ወይስ እንደዚሁ አዴ እንዳባራርቻት አዴም ከቤት እንደወጣች ትቀራለች። እንግዲህ የሚቀጥሉ ላይ ምናልባት የፍቅር እናት እውነቱን አውቃ ቤዛን ከዛ እንደምታስወጣ ተስፋ አደርጋለሁ። ምክንያቱም አዴ ከዛ ቤት ብትወጣም ዞሮ ዞሮ ቤዛ እነሱን ትጨርሳቸዋለች። ምክንያቱም ቤት ማግኘት፣ ንብረት ማግኘት ስለምትፈልግ ብር ስለምትፈልግ ቤዛ ለእነሱም አትተኛ፣ ፍቅርንም፣ ሁሉንም እያንዳንዳቸው ትለቅማቸዋለች። ስለዚህ የአዴ እናት ሁሉንም እውነታው ያለ እውነታ ብታቅና ቢነግሯት ዴቪን ቢነግራት እያወቀ ዝም ከምን ማለት ነው። ለማንኛው በቀጥሎ ላይ አብረና ያለን አሹ ግን መመለስ አለበት። መልካም ቆይታ